ይህ ህያው ምስክር ነው። ክብር ለኢየሱስ! ሲሆን ሳምንቱ አልፎ እንደገና መልሰን ተገናኝተናል። ይህ በየሳምንቱ ወደ እናንተ የሚቀርበው ህያው ምስክር ሳምንት ቅድሚ ዝግጅታችን ነው። እንግዲህ ባለፈው ሳምንት አንድ እንግዳ ይዤላችሁ ቀርቤ በጣም ደስ የሚል ታሪክ አስተማሪ የሆነ ታሪክ ስትሰሙ እንደነበር ታስታውሳላችሁ። ፓስተር አመሉ ጌታ እንደገና መልሰን ዛሬ ተገናኝተናል። ፓስተር እንኳን ደህና መጣችሁ። እንኳን ደህና መጣችሁ። ተስፋ ጥራችንን አክብረ ስለመጣ እናመሰግናለን። እንግዲህ አንዱ ከመጽሐፍት ከጻፍካቸው በርካታ መጽሐፍት መካከል ይሄ ብዙ ሞት አዳነኝ የሚለውን አንድ ብቻ ነው የነገርከን ያለፈው ሳምንት። ያው ነገር ግን ታሪካችንን ስናበቃ ወይም ደግሞ ጥረካህን ስንጨርስ የአማኑኤል ህብረት ከመመስረቱ በፊት እንዴት ከኦርቶዶክስ ወደ ጌታ እንደመጣ እየነገርከን ነበር ያቋረጥኩህና ከዛ ጀምሮ ያለውን እንግዲህ መድረኩ አንተ ነው። እግዚአብሔር ይክበር። እንደገና አመሰግናለሁ። እግዚአብሔር ምህረት አድርጎልን በዚህ መልኩ ደግሞ የእግዚአብሔርን ታሪክ ለማውራት እድል ስላገኘን ጌታን አመሰግናለሁ። አንተም ደግሞ እንዲሁ የሚጠቅም ነገር ይኖረዋል ብለህ ስለጋብዝከኝ አመሰግናለሁ። አመሰግናለሁ የምጣሁንም አመሰግና አክብረህ ስለመጣህ። ብዙ አገልጋዮች በዚህ አጋጣሚ ብዙ አገልጋዮች እንዲቀርበው የሚናገሩ ደስ ይለኛል። ግን ብዙ ጊዜ የህይወት ምስክር ነው ሲባል ደስ አይላቸውም እና አንተ ግን ፈቃደኛ ሆነ ጌታ ያደረግልን ነገር ለመናገር ይሄ ራሱ በእውነት ለብዙዎች ትምህርት ይሆናል ብዬ ነው ማስቡ እና እግዚአብሔር ይባርክ በእውነት እኔ ታሪኬ ጌታ ነው ብዬ ነው ማስቦ። በእውነት ሳስብ ሁሌ ወደ ኋላ ሳስቡ በእግዚአብሔር እርዳታ ምኖር፣ በእግዚአብሔር ድጋፍ ምኖር፣ በእግዚአብሔር ቸርነት ምኖር እግዚአብሔር እንዲሁ ዝም ብሎ በቃ በተአምራት በቃ የጠራኝ ያኖረኝ ሳላቆ ሳላቆ የጠበቀኝ ሰው ነኝ እና በቃ እኔ ሁሌ ለመናገር ምሳስብ ጌታን በእውነት አመሰግናለሁ። የእግዚአብሔርን ታሪክ ነው የምናወራው፣ እኛ ታሪክ የለንም እና በእውነት ጌታን አመሰግናለሁ። አሜን። ያው ባለፈው ሳምንት ስንታ እንግዲህ ከአደጋዎቹ አንዱን ትነግረናለህ። በጣም ደስ የሚል ታሪክ ነው። ወታደር በመሆንም በጣም እንግዲያው ባለፈው ሁሌ የማይሰለች ነገር ወታደር የትኛውም ዘመን ላይ ሀገሩን ላገለገለ ወታደር በጣም ትልቅ ክብር። ምክንያቱም እኔ አሁን ሀገር ውስጥ እንደዚህ ሰላም ስንኖር እኮ አሁን አንተ ጦር ሜዳ ሄዳ አይተዋል፣ ስንት ዋጋ እየተከፈለ ነው ሰላም። ይሄ እርስ በርስ ወንድም ከወንድሙ ጋር ነው ያሳዝናል። ግን አገር ዳር ድንበር በመጠበቅ ወታደር እየከፈለ ያለው ዋጋ የሚከፍለው ወደፊትም አገር በማስቀጠል የከፈላችሁት ዋጋ ክብር ይገባችኋል። እግዚአብሔር ይባርካችሁ ማለት ፈልጋለሁ። እኔ በጣም ኢትዮጵያ ውስጥ ሕዝቡ ያልተረዳውም ያው አንዳንድ ጊዜ በግጭቶቹ መልኩ የተለያየ ነው። መደበኛ ወታደር ሆኖ በተለይ መልኩ ክብር ተገብቶት ቁልጭ ብሎ የወጣ ነገር ድብልቅልቅ እያለ የወታደርን መልክ የሚያሳጣ ነገር፣ እንዲሁ ከሰፈር ደንብ ከሚያስገብር ጀምሮ እንዲሁ ዝም ብሎ ቀጠለ። ያልብሶ የወታደርን የሱ ላረብ ደስ አለኝ ማለት ጥሩ ነው። መንግስት እንደዛ ሊያደረግ ይችላል። ግን በቃ የወታደርን ልብሱም መልኩም ወጉም መደበኛ ወታደርነቱ መለየት ያለበት ከነወጉ እንደዛ ነው መሆን ያለበት ብዬ ነው ማስበው። እና አንድ አሜሪካን ሀገር ሰሞኑን ነበርኩ፣ ቅርብ ቀን ባቡር ውስጥ የሆነ ወታደር ልብስ ለብሷል፣ ሲቪል ነው ወታደር የመከላከያ የአሜሪካ ወታደር ልብስ ዝም ብሎ ደርቦ ለብሷል፣ ሲቪል ነው። ዝም ብሎ ከዛ ሲቪል የለበሰው ወታደር ምንድን ነው ወታደር ለምን የለበስከው ምናምን አሉ ህዝብ እያየን ገፉት። በፓንት ነው ያስኬደው እንተ ለአንተ አይገባም ክብር ልብስ ነው ብሎ ይገባ ማለት ሌሎች መስዋዕትነት የሚከፍሉበት መለያ ልብስን ዝም ብሎ ሰዎች የሚያነሱበት አይደለም። እና እኔ በጣም ነው ወታደር መከበር አለበት ብዬ ይሄን እዚህ ላይ እንኳን ከጥያቄ ገባ ይሄድ ሻምበል ፓስተር አመሉ ጌታ ነው ያልኩት ስለ ልጠይቅህ እኮ ነበር። ለምንድን ነው ይሄ ስንት ተደቅመበት የተገኘ ማዕረግ ለምንድን ነው የጣልከው ነበር? ለምንድን ነው አንዳንዶቹ ያው ዶክተር ፓስተር ይላሉ። ዶክተር ለመሆን ሰባት አመት ቆይተዋል። ወይም አንዳንዴ ደግሞ በአሁኑ ሰዓት ደግሞ አንድ አመትም ሊሆን ይችላል። የት ጋር እንደሆነም ላይታወቅ ይችላል። ግን የክብር ዶክተሬትም ሊሆን ይችላል። ሰዎች ዶክተር ፓስተር ይላሉ እኔ ከዛ በላይ ግን የህይወት መስዋዕትነት ከፍዬ በሚሊተሪው ስርዓት ውስጥ ወታደራዊ አመራር ተምሬ መከተል የመቶ አለቃ ሆኜ ከምትል የምለው መቶ አለቃ ያን እርከን ተከትዬ ዲስፕሊን የተገምግሞ ቫሌሽን ተሰርቶ ሁኜ ከዛ አልፌ መንግስት በስነ ስርዓት ሾሞኝ እድሜ ልክ መጠራት ያለብኝ ማላፍር ምኮራበት ነው ማለት አንዳንድ ሰዎች አሁን አንድ ፓስተሮችም፣ አገልጋዮችም ብዙዎች ሚሊቴሪ ውስጥ ያለፉ ሰዎች ወታደር ነበርኩ ለማለት ያፍራሉ። በጣም ነው ማዝ ነው። እና እኔ በዓለም ላይ በቃ እኔ ትልቅ ለእኔ ትልቅ ሙያ ማለት ሌላው ራሱን ለመስዋዕትነት የሚሄድ ነው። ለምንድን ነው አንዳንድ ሰዎች ደስ አይላቸው። እኔ በወታደራዊ ማዕረግ ፋርድ ከበሩን ፓስተር ሆኜ እንደዚህ ያረኩበት ምክንያት አለኝ። እዚህ ጋር እንዲህ ብያለሁ። ምንም እንኳን ያለምንም ቅድመ ዝግጅት እና ቅድ ወታደራዊ ወደ ወታደራዊ ሙያና ስራ መሰማራት ብችልም በህይወቴ ውስጥ በጣም የምደሰትበትና የምኮራበት ሙያ ወታደራዊ አገልግሎት፣ እንዲሁም አቋምን የጠበቀ ወታደራዊ ልብስ ደስ ይለኛል። አሁንም ለሀገር በአላማ ዋጋ የሚከፍሉ ወታደሮችና አስቀድሞም ዋጋ የከፈሉትን አከብራለሁ። ሌሎች በሰላም እንዲኖሩ በየበረሃው የሚሆን መሀልና ዳር በየዘመናት መስዋዕትነት የሚከፍሉት ወታደሮች ህዝቡ ይወድና ያከብር ዘንድ እኔም የምኮራበት ሙያ ለማክበርና በሙያው ተሰማርተው የሚሰሩትን በማሰብ እንዲሁም ትናንትናም ዛሬም ነገይም እግዚአብሔር ከነሱ መካከል የራሱን ሰዎች እንዳሉት ይታወቅ ዘንድ የመጽሐፉን የውጭን ሽፋን በወታደራዊ ልብስ አድርገዋል። እስከዚህ ድረስ በወታደራዊ ልብስ እንኳን እኔ ፓስተሩ ያረኩት በቃ ለሙያው ትልቅ ክብር እንዳለኝ እና በህይወቴ ዘመን ሁሉ የማከብረው እንደሆነ ሌሎችም ያከብሩ ዘንድ ነው። ማስበው አንዱ እሱ ነው። እና በሱ ውስጥ በማለፌ እግዚአብሔር እናመሰግናለን። ብዙ የአገልግሎቶች አካል አብዛኛውም ወታደራዊ ናቸው ቅርጹን ከዛ ያመጣሃቸው ብዙ ዲስፕሊኖች አሉ። አንድ ከእርሻ ውስጥ የተጠራም ሰው ካለ ውድማ ውድማ መስኩ እርሻው ይላል። ልብስ ሰፊ የነበረ ሰው ወደ አገል መጣፊያ አለ። ሁሉም ነገር ሁሉም፣ በተለይ ግን ወታደር ማለት ብዙ ጊዜ ክርስቶስ በጎ ወታደር ሆናል የሚለው ጻፍ ቅዱስ ላይ ራሱ እና የክርስቶስ ወታደር ነው የምንለው ያለ ምክንያት አይደለም። ዋጋ ምን ከፍል ለራሳችንን ለሞት አሁን ያደለው ባንታ አሁን ለምሳሌ ለአገር ለሞት አንዳንዱ አሁን አይኑ ጠፍቶ ብሎ ተዋርዶ ለማኝ ሆኖ ሲኖር አንጀቴን ነው በጣም የሚለው። ምክንያቱም ዋጋ የከፈለው አይኑ የጠፋው እኮ የሌላ ሰው አይንና አካል እንዳይጎድል ብሎ ነው ሲመጣ ሙሉ ክብር ይገባዋል። እና እንደው ወደፊት መንግስታት የትኛውም ነሱ መንግስታት ወታደሮችን ቁጥር አንድ ዜጋ ቢያደርጉን የምኞቴ ነው እና ማንኛውም አገልግሎት ቅድሚያ ቢሰጣቸው ለአገራቸው ለዳር ድንበራቸው የሚሞቱ አገልጋዮች ማነው? ወታደሮች ክብር ይገባቸዋል ለማለት ነው። ለማንኛውም ወደ ዛሬ ምስክርነት እንምጣና ይህም ከዚህ ጋር የተያዘ ታሪክ ነው። ናዝሬት አማኔል ከመመስረቱ በፊት ነው። እዛ ህብረት የጀመራችሁት አለም ው ያው እንግዲህ እንደ ታሪክ ታሪኩን ታሪኩን መናገር ያለባቸው ብዙዎች ቢሆኑ ግን ታሪክ ውስጥ ሲመሰረት ነበርኩኝ። በተለይ ሲጀመር የተጀመረው በመከላከያ ውስጥ ነው። አጋጣሚ የተጀመረው አማኔ ልብረት የተጀመረው ራሱ በመከላከያ ውስጥ ነው። እንደ ታሪክ ነገርና ይህን ታሪክ አንተ ሲጀመር እኔ እዛ ካምፕስ ባልኖርም የመከላከያ ሸራ ስፌት የሚባለው እና ለጦሩ ትጥቅ ቀበቶ የጀበርና የሚባለው የጀርባ ምናም የሾልደር ባግ የተለያዩ ነገሮች የሚሰፋበት ልብስም ትጥቅ የሚሰፋበት ስፌት እዛ ነው። መነውጥ ባይብል ስቴዲ ጀምሮ ፓስተር ዳንኤል አለማየሁ አሁን ባልትሞር አሜሪካን ያለው እሱ ጋር የተጀመረው ጥናት እየሰፋ መጥቶ ወደ ናዝሬት አማኑኤል ማኑ የናዝሬት ማርያም ካቴድራል መጥቶ የሰራተኛው ጉባኤ ሆኖ በአጭሩ ለመንገር ያ እየተስፋፋ ነው የመጣው። ስለዚህ ሰራተኛው ከተማ ውስጥ ያለው ግብርናም፣ አስተዳደርም የትኛውም ሰራተኛ መቶ እዛ ተሳትፎ ሲያደርግ፣ እኛም መከላከያ ሰራተኞች በፈቃዳችን የተወሰንን በዛ ጉባኤ ኦርቶዶክሶች ስለሆነ ተስበን ገባን። የዛ ጉባኤ አባል ሆንን። አብረን እያስቀደስንም አብረን እያሳለፍን፣ ጌታንም ሳታገኝ በፊት ማለት ነው አይ ጌታን ሳናገኝኩም እዛውኩም አብረን እዛው ሁሉም ሰው ጌታን ሳያገኝ ውስጥ ነበርን። ይሄ ራሳችን ሳትገልጡ በፊት ማለት እንቅስቃሴው ውስጥ ነበርን እና እዛ ውስጥ ነበርን ማለት ከስራ በኋላ አርብ፣ ቅዳሜ፣ እሁድ ጉባኤ አለ ነው እግዚአብሔርን ቃል እንማራለን። እሁድ ከቅዳሴ በኋላ ምሳ ጀምሮ ደግሞ ፕሮግራም አለ። እሱን ቃል ተካፍለን ተዘምረውን ምንወጣው እንዳደረገን ነው። በዛን እንቅስቃሴ ነው ተፈጥሮ በኋላ ላይ 1986 ላይ የሚያዝያ ወር አካባቢ ሊሆን ይችላል። በቃ እናንተ ከእምነታችሁ የተለያችሁ ናቸው ኢየሱስ ኢየሱስን ታበዛላችሁ፣ ግድግዳ ላይ መፈክር ትለጥፋላችሁ አሉ ይሄ ጥቅስ የሚለጥፈውም አይን ጨፍናችሁ ትጸልያላችሁ፣ ያለ መስቀል ስልጣን በኢየሱስ ማጋንንት ታስወጣላችሁ፣ ስለዚህ ይሄን ከእኛ ጋር አትመስሉም ብሎ ሰንበት ትምህርት ቤቱንና ሰራተኛ ጉባኤን በሰበካ ጉባኤ ተወስኖ ወጣን። አልቅሰን ማርያም አንድ ላይ ነው አንድ ላይ አስወጡና፣ በቃ ማርያም ተመልከቺ፣ ገፉን ከአንቺ ብለን አልቅሰን ሳናቅ፣ ከዛ ኢየሱስ ግቢ የሚባል ነበር የገባ ነው። ከልጇ ቤት ተሰደን እዛው ማርያም ግቢ ነበርን። ከዛ ወደ ኢየሱስ የሚባል ቤተክርስቲያን ገባ የኦርቶዶክስ ከእናቱ ቤት ወደ ልጇ ቤት ብለን ገባ እዛ የተወሰነ ቀን ሜዳ ላይ ስንካፍል ደግሞ ያቺን ምስኪን ናት ቤተክርስቲያን ነው የኢየሱስ። ሁሉ ጊዜ ኢየሱስ ቤተክርስቲያን የሚባለው መስክናት፣ ራሷ ለምን ሌሎቹ ትልልቅ ካቴድራል ተሰርቶ እራሷ አይሰራባትም? እና ይገርመኛል። እሱ ሁሉ እና እዛ ውስጥ ሆነው እንኳን ኢየሱስ የሚባል ቤተክርስቲያን አለ፣ ግን ይፈሯታል ብዙዎች ሰዎች ኢየሱስ ስለሚል ብቻ አ ቤተክርስቲያን በስድስት ነው በሰባት የሚከበር ነው። ግና በጣም ብዙም ቦታ ኢየሱስ ሚባል ቤተክርስቲያን እኳ አለ፣ ኦርቶዶክስ ውስጥ ግን እንደ ሌላው የደመቀ አይደለም። ኩስ ምን ያለች ናት። ስንሄድ እዛ ማሳደዱን ወጣን፣ አንድ ግቢ ውስጥ ቆየን፣ እንዲህ እያልን ወደ ቀበሌ አዳራሽ ደግሞ እየገባን እያልን ያልን ነው እንግዲህ ከአማኔል መንፈሳዊ ነው ከሰራተኛ መንፈሳዊ ማህበርነት ወደ አማኔል መንፈሳዊ ማህበር ሆነ። በኋላ ደግሞ ቤተክርስቲያን ያማኔል ኢትዮጵያ ያማኔል ህብረት ቤተክርስቲያን ሆነዋል። እና እዛ ውስጥ ነው እኔ ያሳለፍኩኝ። ከእሱ ጋር ናዝሬት ላይ ያለው ነው። እኔ ደግሞ መዛው ካለውበት ወደ ለስራ ወደ ኦጋዴን ያዛውር በዛ ውስጥ ዛውርክጠነክር በደንብ አገልግሎት ጀምረ አዎ አገልግሎት የእረኝነት አገልግሎት ጀምሮ ይዳነት ማስተማር እንደ አገልግሎት ክራስ እንግዲህ እኔ አገልግሎት ማለት ኦፊሻሊ ሳይቋቋም ፈቃድ ሳይወጣ፣ በኋላ ላይ ፈቃድ አውጥቷል። ማህበር ውስጥ ሆኖ ግን ሰዎችን እዛው ያለን የጽዋ ማህበር የሚባል ነበር። ጽዋ ማህበር ተብሎ እንደ ሆም ሴል አሁን እንደሚባለው ብዙ ወጣት በጽዋ ማህበር ተይዘው ነበር። ብዙ ወደ ጌታ የመጣው በሱ ነው። ማለት ድንኳን እንጥላለን፣ ጠላ አይኖርም፣ ዳቦና ቆሎ እናዘጋጃለን። የሰፈር እናቶችን ምንግ ጸበል ቀመሱ እንላለን። ያው ጠላም ስለለመዱ ጠላም ያለ ይመስላቸዋል፣ ያች ገንቦም ያለች ትመስላቸዋለች። ጸበል ጻዲቅ ብሎ ይመጣሉ። ደግሞ ዳቦና ድፎ ዳቦና ቆሎ፣ ውሃ አዘጋጅተን ሻይ አፍልተን ከዛ በኋላ ወንጌል ይሰበክ ንጹህ ወንጌል መጽሐፍ ሰሞኑን ሰምታል። ያው ቤዛ ክርስቶስ ብቻ ነው ብለው አንድ አባት ተናግረው ሰልፍ ነው የተነሳው እና የመጽሐፍ ቅዱስ ራ ቤተ እምነቱ እኮ በዛ ያምናል። ግን አለማወቅና ማወቅና ያው ቸከተል እያባበለን እንደዛ ነው። ብዙ እናቶቻም በአማኔል ናዝሬት እናቶች አባቶች፣ በርካታ ወደ ጌታ መጥተዋል። ግን የመጡት በጸበል ቀመሱ እያሉ ወንጌል ሲሰሙ እየተቀየሩን የመጡት በዛ መልክ ነው። ከዛ ጽዋ ማህበር ውስጥም ተሳትፎ ነበረኝ። ግን በኋላ ወደ እውነት ሁሉም ሰው ስመጣ መንፈስ ቅዱስን የመሞላት እድል ማግኘት ከዛ በኋላ መቼ ነው መንፈስ ቅዱስ መጀመሪያ ያስትሞላ የነበረው እና ስጦታም እንዳገኘ አገልግሎትም እንደተጠራ ያወቅበት እንግዲህ፣ የእሱ አካባቢ ላይ ከጥሪና ከመንፈስ ቅዱስ ሙላት ጋር ገና ከኦርቶዶክስ ብዙ ሰው ወተንም ቢሆን ሄዶ ተሳልሞ ይመጣ አለ። ቅል የተቀላቀለ ነው መረዳቱ በአንድ አይደለም። ከዛ ብንወጣም ሁሉም ሰው አባታችን ወይ በሰማያ የምትኖር ብሎ ካለቀ በኋላ እመቤታችንን ቅድስት ድንግል ማርያም እዛ ጋር ብዙዎች አሉ። ወተን ሶስት ምዕራፍ ወተን ታዲዮስ ግቢ የሚባል ነበር። ከዛ ቴሽ ግቢ፣ ከዛ የሆነ ግቢ፣ ከዛ ቀበሌ አዳራሽ የሚባል ናዝሬት እያለን እንኳን ብዙ ገና መቤታችን ያለበት ያለበት ደረጃ ላይ ያለው ግን በየጽዋ ማህበሩ የተለያዩ እንቅስቃሴ ስላሉ መረዳቶች በብዙ ነገር ይፈጥኑ ነበር። እና እኔ በዛ መሀል እያለሁ ሐዋርያ ሥራን እያጠናሁ ነበርና ስለከ በልሳን መጸለይ እንደሚቻል መንፈስ ቅዱስ ሙላት የሚባል ነገር እንዳለ እያነበብኩ በግሌ ሳጠና ውስጤ እሱን እየተረዳሁ ቆየሁ። የመንፈስ ቅዱስ ማንም ሳያስተምር የመንፈስ ቅዱስ ሙላት የሚባል እንዳለ ተረዳሁ፣ ማንም ሳይነግረኝ። በኋላ አንድ ልጅ እባክህ የሆነ ቦታ ጸሎት አለ፣ አመሉ ከስራ ስትወጣ ብትመጣ አለች። ማክሰኞ ከስራ በኋላ ቦታውን በምልክት ነገረችኝ። ከስራ ሰርቪስ ወጥቼ ቦታውን እየፈለግኩ አጣው። ከዛ አንድ ሰው መጣ፣ ዘውዱ የሚባል አንድ እኛ ጋር እዚያው አማኔል ውስጥ ያለ ሰው። እዚ ጸሎት ብዬን የመጣው እዚ አካባቢ ታቋለ ቦታውን አው እዚ ጋ ነው ብሎ አሳየኝ። የምን ጸሎት ነው? የመንፈስ ቅዱስ ሙላት አለ። ተሞላና ብዬ ጨበጥ አሜን አለ እሱ። ገባን። ስንገባ አርፍደን ስለመጣን ስለመንፈስ ቅዱስ ሙላት አሁን ነብይ መስፍን ማሞሽ ምንለው መስፍን ንጉሴ የሰበከነ ስለመንፈስ ቅዱስ ስለልስ አንሰለም እየሰበከ ነው። ሊጨርስ አካባቢ ነው የደረሰን። ከኋላ ነው የተቀመጥኩት። አንድ 20 30 ሰዎች አሉ መድረክ ላይ ሳጣራት፣ እንደዚህ ነገር ተከልለው። በኋላ እሱ አስተምሮ ሰጨርሶ እጅ ሳይጭኑ የመጀመሪያ ብድግ ያደርገኝ ልሳን ተሞልቼ ነኝ፣ የመጀመሪያ ከዛ ደግሞ ቀጥሎ የተሞላ ለካ ብዙ ጊዜ ይመጣ ነበር ይመጣ ነበር ግን፣ የዛን ቀን ነው ቀጥሎ የተሞላው፣ እሱ በልሳን የተናገረው እዛ ጉባኤ ውስጥ ሁለታችን። የዛን ቀን እጅ ብቻ ነው ሌላ ያለው በሉ ቢባል ምን ቢባል ማንም ሰው ሁለታችን ብቻ ነው። ናት አይ ወሰደችኝ ለካ ተመላላሽ ናት። ብዙ ቀን በየሳምንቱ ትሄዳለች። ከዛ ተጣላቻቸው ትክክል አይደላቸውም። ስንት ቀኔ ስመላለስ፣ ዛሬ ለምን ጸሎት እንደሆነ ማላቅ ለካስ ጴንጤ ቤት ነው። አላወቅኩም እኔ ሙሉ ወንጌል ነው ታፔላም የለውም ግን ሙሉ ወንጌል እንደሆነ ብትነግረኝ አልሄድም ነበር፣ አልሄድም ነበር። የሆነ ጸሎት ቤት ስላለችኝ መንፈስ ቅዱስ አዎ፣ ጴንጤ ጋ እንደሆነማ ቢሆን አልሄድም። ታፔላ እራሱ በላይ ሙሉ ወንጌል ምናም ቢለጠፍ አልገባም ነበር። የለውም ገባኝ። ተሞላው እና ስተት ናቸው አለች። ያው ግን እኔም በዛን ቀን መንፈስ ቅዱስ ተሞላው። በዛው ሁኔታ ውስጥን ህይወቴ እያደገ የመጣው በኋላ ግን እጅግ ከመሄድ በፊት ግን የእግዚአብሔር ጥሪ ወደ እኔ መጥቶ ነው። ልክ ከዛ ከመንፈስ ቅዱስ ሙላት በኋላ ረጅም መጸለይ ውስጥ የመከታተል በጣም የእግዚአብሔር ነገሮች ወደ ህይወቴ መምጣት ጀምሩ። ግን ምንም ቢሆን ደግሞ ማስበው ያው ሚሊተሪ ነኝ አቋሜ ጀነራል መሆን ነው። በቃ ምንም ተመልሼ እዚህኛው መንግስት ላይ ብገባም ያ ጀነራል የመሆን ህልሜ እንዲፈጸም በጣም ፈልጋለሁ። በምንም ወደ ጌታ ከመጣሁም በኋላ እዚህ ካሮቷን ማድረግ ነው። ካሮት ነው ዘንባባዋ፣ እሷን ማድረግ ነው እና በምንም ጥሩ ዲስፕሊን እንዲሆነ አማኝ ሆኜ ዲስፕሊን የሆነ ወታደር ሆኜ ዲስፕሊን እንዲሆነ ጀነራል መሆን ምንም በቃ ሌላ ቢባልም ብጸልኝ ለሱ ነው የምጸልየው አላስብም። ከዛ ግን 87 ታህሳስ ወር ላይ በቦንኬ አዋሳ መተው አገለገለ ከናዝሬት የሄዱ ተካፍሎ የመጡ ሰዎች የሰሙ ተአምራት ድንቅ ነገር ነገሩ። በኋላ ሚያዚያ ላይ ደግሞ አዲስ አበባ ይመጣል ተባለ። ኦኬ። እኔ ደግሞ ምን ለማድረግ እንደምፈልግ አላቅም። በዚህ ሰው ይዝ በኩል ያለውን ቅባት መቀባት አለብኝ ብዬ አስብኩ እና ያን ጊዜም ፓርቲሽን ምናምን ቢባልም አላቅም። የአመት ፈቃድ ወሰድኩና ወጥቼ አስራ አምስት ቀን ብቻዬን ዘግቼ በዚህ ሰውዬ በኩል ያለውን ቅባት ቀባኝ ብዬ መጸለይ ጀመርኩ። ለምን እንደምፈልግ ግን አላውቅም። ግን በቃ መሆን የምፈልገው ሌላ ህልሜ፣ ሌላ አገልጋይ መሆን ደግሞ አልፈልግም። በዛ መሀል አስራ አምስት ቀን ጾም ጸሎት ቀብቼ ወጣሁ። ያኔ ደግሞ ምንም ገና ተለይተንም ያላለቅንበት ጊዜ ስለነበረ አብያተ ክርስቲያናትን እኔን ቀርቶ ዋናው መሪዎችንም ጋር አያቃቸውም። ፋይር ኮንፈረንስ ተብሎ እዚህ ቀጠና ሁለት ስድስት ሺ አገልጋዮች ከኢትዮጵያ ተጠርቶ ነበር ቀጠና ሁለት ምሎንጌ መግቢያ ማግኘት ከባድ ነው ገነ ቸርቾች ተከት ምጭ ብዙ ለማሳት ለማሳጠር ብቻ በብዙ ነገር መግቢያ አገኘው መግቢያ ካገኘው በኋላ እኔ ሁለት ሰዓት ተኩል ለሚጀመር ፕሮግራም አስራ አንድ ተኩል ወይ አስራ ሁለት ሰዓት ነው ቀጠና ሁለት በር ላይ የሚደርሰው መጣለቃ እኮ ነኝ ስቪል ለብሼ የመጥቼ ነው እየጠበቀው በሉ ግን አሻምብልም አለ አል እንኳ ሌባ መስሏለ ከዚህ ምን ታደረጋለ ምናም እኔ ከዛ ጽዳት ሰራተኛ ለጽዳት ምም ሲከፈት አስራ ሁለት ሰዓት ከምናም ጀምሮ ገብቼ ሁለት ተኩል ወይ ሶስት ሰዓት ለሚጀምር ፕሮግራ ሶስተኛውን በር ደግሞ ትልቅ ቴፕ ለመቅዳት ተሸክም ካሴቲ ቀባ ትላለሁ ሰኞ የለም እንዴት እንደምቀባ ቅባት ምን እንደሆነ አላቅም። የጸጋ ስጦታ ምን እንደሆነ ቅባት ምን እንደሆነ አልቀባኝ ብቻ ነው ምለው ሌላ ምን ነገር የለኝ። ሰኞ በንኬም አብሮ የመጡ ሰዎች ያገለግ ሰኞ የለም። ጠብቃለሁ፣ የለም። ማክሰኞ የለም፣ እንደዛው ሌሊት ነው የምመጣው። ሮብ የለም፣ ማራለሁ፣ ይጸልያለው። ሐሙስ የለም፣ አርብ ወፍ የለም። ቅባት የሚባል ነገር ወፍ የለም። እንዴት እንደምቀባ አላቅም። ወፍ የለም። ጥማት ብቻ ነው ውስጥ ያለኝ። ቅባት ምን እንደሆነም አላቅም። መቀባት ምን እንደሆነ አላቅም። ሰው እንዴት እንደ ሲቀባ እንዴት እንደሚሆን አላቅም። በምን መልኩ እንደሚሆንም አላቅም። ቅዳሜም በኋላ የጃን ሜዳዊ መስቀል አዳበብ ፕሮግራም ቀረ። አገልጋዮች ብቻ አገልግሎ መሄድ ነበረበት። ቅዳሜ ከሰዓት በኋላ የመጨረሻውን አገልግሎት ሬንሃንድ በወሉ ኬ ቃል አገልግሎ ጸሎት ሲጸልይ ከህልም ውጪ ለመጀመሪያ ጊዜ ራእይ አየ። እንዲ አይነህን ካፍተ ማለት አዎ፣ ምን አይ ጭንቅላቴ ተከፍሎ እንደዚህ በደንብ ተከፍሎ ትልቅ ወንዝ ላይ ላይ በከፍተኛ ድምጽ ሲገባዩ እዚያ ወንዝ ውስጥ እንድታገለግለኝ ጠርቻለ የሚል ድምፅ፣ ከፍተኛ ድምፅ ወደጉ ከዛ ሰዓት በኋላ ሻለቃ ሻምበል ኮሎኔል ጀነራል የለም ተደምስሷል ስነሳ ጌታን ማገልገል በዛ ቦታ ተተክቷል ዋው ገባብ ገባብ ከዛ እንግዲህ ከዛ በኋላ ከዘጠኝ አመት በኋላ ነው ወደ ሙሉ ጊዜ አገልጋይ ነት የወጣሁት ከዛ ሰዓት ጀምሮ ግን ለአገልግሎት መጽሐፍ መልእክት መቀበል ትምህርት አጀንዳዎችን መጽሐፍ መዘጋጀት ዘጠኝ አመት ሙሉ ማንበብ መዘጋጀት መጽሐፍ እና በዛ ወደ ኦጋዴን ሲሄድ ደግሞ ውጋዴ ነው የምነሱ። ደግሞ በብዙ በጌታ ምክንያት ነው። በቃ እዛ ይሄድ እዚ ብዙ ው ሄዶ ሲ ምን እንደሚያደረግ ጦር ሜዳ እና ያለም ደግሞ ወደዛ የላኩት ከባድ ቦታ ነው። መለ ውጋዴ የተቀጣ ሰው ነው የሚሄደ። በደርግ ጊዜም በጃንዌን በኢህአዲግም የተቀጣ ሰው ምንም ወይ ሞት እዛው ተብሎ የሚላከው ጃርዴ አለ፣ ፈንጂ አለ፣ የሶማሌ በጣም አደገኛ በቃ ሰው ወይ ሞት ወይ ትረፍን በቃ ከሄደም መውጣት አይችልም ተብሎ የሚላክበት እኔ ግን በጌታ ምክንያት ነው። በጥላቻ የላኩኝ። አዎ ምን ገጠመ ሄደህ? እኔ ክብር ነው የገጠመኝ በእውነት ጌታን ያው ከባድ ጊዜዎች፣ ፈንጂ ወረዳዎች፣ ምናምን ብዙ ነገር አልፍ ያለው በርግጥ ለማሳጠር ያህል ግን የህይወቴ የክብር ጊዜ ማለት ለኔ እሱ የክብር ጊዜ ዛሬ ነው እንኩበት ነው እንኩት ሰዎች በጥላቻ ብልኩኝ ላለመሄድ ብዙ ነገር ሞክሬ ያለን አልተቻለም፣ መሄድ ነበረብኝ ሄድኩ። ግን በጣም ብዙ ከ19ጠና ጀምሮ እንግዲህ ዘጠና 4 ከሰራዊቱ ታሳስወር እስከወጣ ድረስ ኦጋዴንም በኢትዮ ኤርትራ ጦርነት ውስጥ ወደ ቡሬ ማንዳ አሰብ አካባቢ መጥቼ ነበርኩ። ግን የኦጋዴኑ ጊዜ በጣም ከፍተኛ በረሃ ነው፣ ምድረ በዳ ነው። መኪና ሾፕ ውስጥ ነው የሚታደረው። በጣም አስቸጋሪ ነው። በዛ ሙቀት ውስጥ ግን ለእኔ በህይወቴ ውስጥ እንደገና አየዋለሁ ወይ ብዬ የምላቸው የክብር ጊዜያት የሚያሳልፉ ክብር ጊዜ በእውነት ላስበው አልችልም። ማለት ረጅም ጸሎት በህይወቴ መጸለይባቸው እዛ ካምፕ ውስጥ ነው። በቀኑ ስድስት ሰዓት ተንበርክኬ የምጸልይበት ጊዜ ነበረኝ ከምሽቱ አንድ ሰዓት ምን የምትሄድበት ቦታ የለ፣ ማህበራዊ ኑሮ የለ፣ ምን የለ፣ መጸለይ፣ ማንበብ። ክርስቲያኖችም ቢኖሩ አምስት ኪሎ ሜትር ነው ከከተማ ካምፑ ያለበት ለአገልግሎት ሲወጣ ነው የምወጣው እና ከአንድ ሰዓት ከምሽቱ አንድ ሰዓት እስከ ሶስት ሰዓት ጸለይና መብራትም ስለማይኖር ተንበርክኬ መተኛት ነው ደግሞ ከልሽት ከምሽቱ ስምንት ሰዓት እስከ አስራ ሁለት ሰዓት ደግሞ ተንበርክኬ እስከ አስራ ሁለት ሰዓት መጸለይ ነው እና ቀን ደግሞ በረሃ ስለሆነ ከስድስት ሰዓት በኋላ እስከ አስር ሰዓት ተመልሶ ቢሮ የሚገባው ስለዚህ ሁለት ሰዓት ሶስት ሰዓት ጊዜ ደግሞ ማንበብና መጽሐፍ በነኚህ ጊዜያት ውስጥ ነው ያሳለፍኩት እና በጣም በህይወቴ አሁን መልሼም ሳስብ ለሆንኩበት ምናልባት አንዳንድ አሁን እንደዚያ መጸለይ አልችልም። እንደዚያ ስድስት ሰዓት በቀን መጸለይ የሚችልበት ጊዜ የለም። አሁን ቤት አለኝ፣ ትዳር አለኝ፣ ከተማ ነኝ። ማህበራዊ ኑሮ አለ፣ የሚያባክን ነገር አለ፣ ቀረጻ አለ፣ ሚዲያ አለ፣ ይሄ ነገር አለ ምናምን። እዛ ሚዲያ የለ፣ ቀረጻ የለ፣ ወንድሜ ከሌ ቤት ቡና ልጠጣ የለ፣ ምን የለ፣ ካምፕ ነው። ከዛ በኋላ መመሸግ ነው፣ መጮህ ነው፣ ማልቀስ ነው። ፈተናው ከባድ ነው። በዛ በኩል አንድ ወታደር ሲሸል ሲያዳምጥ ከተገኘ በቁመቱ ጉድጓድ ይቆፍራል። ክልክል ነው። ቤተክርስቲያን ሄዶ ከተገኘ ይታሰራል። ወንጌል ስመሰል ከተገኘ በጨለማ አዎ፣ ወታደር ካምፕ ላይ ጊዜ ብዙ ነገር ነው፣ ዋጋ የሚከፈለው ብዙ። ስለዚህ የሆነ ለአገልግሎት አለ፣ ለመኖር ለመኖር ለመኖርም ቀለመኖር ለመኖር በእርግጥ እግዚአብሔር እንደ ጠራኝ፣ ማቅሶስ ወታደር አማኝ መሆን አይችልም ማለት ነው። እኛ የደርግ ጊዜ ነው ይመስላል ሎጂኩ መሆን ይቻላል ነው፣ ግን ወታደር ሆነ እንዴት ትሆናለህ? እኔ ብዙ ዋጋ የከፈልኩባቸው በውጭም በውስጥም ነው። አንድ ያስታውሳለው፣ ካምፕ ሲሄድ እንዴት ወታደር ጴንጤ ይሆናል፣ ወታደር ክርስቲያን ይሆናል፣ ወታደር እንዴት እንደዚህ ይሆናል የሚል ግምገማና ሰልፍ ውስጥ አልፋለሁ። ቸርች ስመጣ ለአገለግል ስመጣ ደግሞ እንዴት ወታደር ደግሞ አገልጋይ ይሆናል፣ በእኔ ምክንያት ስብሰባ ተሰብስበው ሁሉ አውቃለሁ። እዛም እዚህም አገልጋይ ሲሆን ተቀባይነት ሰው የለውም። እዛ ጋም ደግሞ በመሀል ማሳልፍባቸው ብዙ ነገሮች ነበሩ፣ እና እዛ ግን ኦጋዴን የነበረው ጊዜ የክብር ጊዜ ነበር። ዛሬ የሆንኩበት በስጋ ይሁን በስ በመንፈስ ማላውቃቸው መነጠቆች ነበሩ ብዙ ጊዜ ራዮችን ታይ ነበር። ወደ በስጋ በምኑ በአየር ላይ የሚሄድባቸው ጊዜያት መነጠቅ የሚባለው ምን እንደሆነ ከስጋ ይህም አሁን ማሁን ልገልጽ የማልችልባቸው የእግዚአብሔር ክብር ጊዜያት ነበሩ። እኔ አሁን ስለሱ በጣም መስማት ፈልጋለን። ተመልካችሁ መቼም የሆነ ነገር ትነግረናለህ። በመነጠቅ እግዚአብሔር ያሳየህን ነገር እኔ በጣም ሁላችንም እንጓጓው። እኛውን አለማለ መግለጽጋ እንመጣለን፣ ግን አሁን እንዲህ ብዬ መግለጽ የምችልባቸው ነገሮች አሉ። የተወሰነ ነገር ትነግረናለህ። እረፍት አድርገን እንመለሳለን። ተመልካቾቻችን የተካተላችሁ ትገኘ ሲኤምኤን ቴሌቪዥን ህያው ምስክር ዝግጅታችን ነው። የእረፍት ሰዓታችን ስለደረሰ እናቋርጣለን፣ ግን ተመልሰን ስለምንገናኝ ባላችሁበት ይህ ህያው ምስክር ነው።